የጳራቅሊጦስ በዓል በልደታ ማርያም ካቴድራል ተከበረ። ሰኔ አንድ ቀን 2017 ዓ ም የጳራቅሊጦስ መንፈስ ቅዱስ በዓል በልደታ ማርያም ካቴድራል በመንፈሳዊ ድምቀት ተከበረ። በዘንድሮ የኢዮቤልዩ ዓመት የተከበረውን የጳራቅሊጦስ በዓል መስዋዕተ ቅዳሴ ያሳረጉት ብፁዕ አቡነ ብርሃነ ኢየሱስ ዛሬ ምስጢረ ጥምቀትና ምስጢረ ሜሮናችንን እናስታውሳለን። ምክንያቱም መንፈስ ቅዱስን የተቀበልነው ያን ጊዜ ነው ሲሉ ተናግረዋል። በእለቱ ቃለ ወንጌል ያሰሙት ክቡር አባ ተሰማ በየቀ የምናደርገው ምርጫ በመንፈስ ቅዱስ እርዳታ የሚደረግ መሆኑን አመላክተዋል። በመስዋዕተ ቅዳሴው ማጠናቀቂያ ላይ ክቡር አባ ጴጥሮስ በርጋ በታሪክ ሂደት የተፈጠረውን የቤተ ክርስቲያን መከፋፈል በማስታወስ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በቤተ እምነቶች መካከል አንድነት እንዲኖር መማጸናቸውን አስታውሰዋል። ዘንድሮ በክርስትና እምነት የመጀመሪያው የሆነው የኒቂያ ጉባኤ 1700ኛ ዓመት የሚዘከርበትና የኢዮቤልዩ ዓመትም እየተከበረ የሚገኝበት መሆኑ ይታወሳል። በጰራቅሊጦስ በዓል መስዋዕተ ቅዳሴ በርካታ በርካታ ካህናትና ደናግል ሲገኙ በእለቱ ዘማሪያንና ምእምናን በዓሉን በመንፈሳዊ ድምቀት በማክበር የበረከቱ ተካፋዮች ሆነዋል። የጰራቅሊጦስ በዓል በመላው ካቶሊክ ቤተክርስቲያን የተከበረ ሲሆን በኢትዮጵያ ካቶሊካዊት ቤተክርስቲያን በሐዋሳ ሀገረ ስብከት በፉላሳ ቅዱስ ቤተሰብ ቁምስና የመንፈስ ቅዱስ በዓል በታላቅ መንፈሳዊ ስነ ስርዓት ተከብሮ ውሏል። በርካታ ምእምናን በሚገኙበት በፉላሳ ቁምስና ከግንቦት 29 እስከ ሰኔ 1 በተከታታይ ለ3 ቀናት በሐዋሳ ሀገረ ስብከት ጳጳስ ሚሊዮንስ 3500 ምእምናን ምስጢረ ሜሮን ተቀብተዋል። እንደዚሁም በጀርመን የኢትዮጵያ ካቶሊካውያን ማህበር የተሳተፉበት የበዓለ 50 መስዋዕተ ቅዳሴ ተደርጓል። እሁድ ሰኔ 1 ቀን 2017 ዓ.ም በጀርመን ፍራንክፈርት የኢትዮጵያ ካቶሊካውያን ማህበር በመዘመር አገልግሎት የተሳተፉበት የጳራቅሊጦስ በዓል በቅዱስ በርቶሎሜዎስ ካቴድራል በሊምቡርግ አገረ ስብከት ጳጳስ አቡነ ጊዮርግ ቤትሲንግ በተመራ መስዋዕተ ቅዳሴ በታላቅ ድምቀት ተከብሮ ውሏል። በጀርመን ፍራንክፈርት የውጭ ቋንቋ ተናጋሪዎች የሚሳ ተፉበት መስዋዕተ ቅዳሴ በዓመት አንድ ጊዜ የሚደረግ ሲሆን በዚህ ዓመት በተደረገው መስዋዕተ ቅዳሴም በጀርመን የኢትዮጵያ ካቶሊካውያን ማህበር በመዝሙር አገልግለዋል። የበዓሉን በረከት ለመካፈል በርካታ ካህናት በካቴድራሉ የተገኙ ሲሆን በፍራንክፈርት አካባቢ የሚገኙ ሀያ ሶስት የሚሆኑ የውጭ ቋንቋ ተናጋሪዎች እንዲሁም በርካታ ምዕመናንም ተገኝተዋል።